አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። አሁን ይሄን ስብከት ነው ብለ ስታስተምር ትንሽ እንኳን አታፍርም። ሼም የሚባል ነገር የለም። በእውነት ያሳፍራል እኮ እኔ ስሰማ በጣም ነው ያፈርኩት። አሁን ይሄ ለትውልዱ ምን ያደርግለታል? የአንተ ትንሽ ይቅር፣ ትንሽ በጣም ለፕሮቴስታንት ወንድሞቻችን በጣም አሳልፎ የመስጠት ጉዳይ አለበት። እና አንዳንድ ነገሮችን ደግሞ ዝም ብለህ የምታልፋቸው ነገሮች ናቸው። ለምሳሌ የሆነ ሰው የሆነ መድረክ ላይ መሰረታዊ ትምህርት ካልሆነ ዐፄ ሚኒሊክ ወይም እንትና እንደዚህ አርደው በልተው እንዲህ ከዚያ እንዲህ፣ አሁን ነገሮች ሃይማኖታዊ ጉዳይ አይደሉም። አሁን ለምሳሌ ዶክተር ሮዳስ ልጅሽን ተቆጩ አሏት። ድንግል ማለት ሃይማኖት ጉዳይ አይደለም ያን ጸዋል ወደ መንግስተ ሰማያት ያቀርበዋል? ወደ ስጋውና ደግሞ ያቀርበዋል? ምን ያደርግለታል? እስቲ አሁን የለ ትውልድ እንደነዚህ አይነት ቪዲዮዎች እንደነዚህ አይነት ትምህርቶች፣ እኛ ከውስጥ አንድ ብለን እኛ ከራሳችን ከሌላ ተቃውሞ ከሚመጣብን እኛ ከውስጥ ይሄ ነገር ትክክል አይደለም ማለት የማንን ለማመድ ከሆነ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 ድንግል ማርያም ልጇን የተቆጣችበት አንድ ተረት ተረት ጋብዛችኋለሁ፣ ከዛም ተመልሰን እመጣለን። ቶቶ ማርያም አዲስ አበባ ስትመረቅ አጼ ምኒልክ አራት ሺ ሶስት መቶ ምናምን በሬ ያሳርደው ነበረ። ስንት ሺ አሁን እንኳን በሬ የታለ አራት ኪሎ ስጋም ጠፍቷል። እንኳን በሬ አራት ሺ ሰንጋ አራት ሺ ሰንጋ እግዚአብሔር ያሳያችሁ። ጠጁ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ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 ጠጁ እንደዚህ እንዲሆን አደረግኩ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናውን ጌታ ልጅሽን ተቆጩ፣ የዝናቡን ጌታ በልስቲ ልጅሽን ተቆጩ። እመቤታችን አማላጅ አማለደቻቸው ማለት ነው። እመቤታችን እመቤታችን ቅድስት ድንግል ማርያም እያለ ሲያወራ እውነት ነው የሚመስለው ህዝቡ ምን ያደርጋል? እውነት ነው የሚመስለው አሁን ይሄን ስብከት ነው ብለህ ስታስተምር ትንሽ እንኳን አታፍርም። ሼም የሚባል ነገር የለም። በእውነት ያሳፍራል እኮ እኔ ስሰማ በጣም ነው ያፈርኩት። አሁን ይሄ ለትውልዱ ምን ያደርግለታል? ያንጸዋል? ወደ መንግስተ ሰማያት ያቀርበዋል? ወደ ስጋውና ደግሞ ያቀርበዋል? ምን ያደርግለታል እስቲ አሁን ይሄ ለትውልድ? ጌታዋን የምትቆጣ እናት፣ አምላኳን የምትቆጣ እናት። ልጅሽን ተቆጪው፣ ተቆጥታ ነው ዝናቡን የምታቆመው? ምን ብላ ነው የምትቆጣው ደግሞ እናታችን እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ግን ምን እንደምትል ታውቃላችሁ? በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ሐሴት ታደርጋለች ነው የምትለው። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራን አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድን ይኖራል። በክንዱ ኃይልን አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችንም ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል ባለጠግቦችንም ባዶጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩም እስከ ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ትላለች እመቤታችን ቅድስት ድንግል ማርያም። እኛ እንግዲህ በመጽሐፍ ቅዱስ ጌታዬ ብላ የምታመሰግነውን እናት ነው የምናቆኛ ትውልዱን የሚያነስ ትምህርት አስተምሩ የምታስተምሩ ከሆነ ካለ ንጉሰ ነገስቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረግኩ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጪው፣ የዝናቡን ጌታ በብስቲ ልጅሽን ተቆጪው። እመቤታችን አማላጅ አማለደቻቸው ማለት ነው። እመቤታችን ቤታችን፣ እመቤታችን ቅድስት ድንግል ማርያም እያለ ሲያወራው እውነት ነው የሚመስለው ሕዝቡ ምን ያደርጋል? እውነት ነው የሚመስለው። አሁን ይሄን ስብከት ነው ብለህ ስታስተምር ትንሽ እንኳን አታፍርም? ሼም የሚባል ነገር የለም። በእውነት ያሳፍራል። የአንተ ትንሽ ይቅር ትንሽ በጣም ለፕሮቴስታንት ወንድሞቻችን በጣም አሳልፎ የመስጠት ጉዳይ አለበት እና አንዳንድ ነገሮችን ደግሞ ዝም ብለህ የምታልፋቸው ነገሮች ናቸው። ለምሳሌ የሆነ ሰው የሆነ መድረክ ላይ መሰረታዊ ትምህርት ካልሆነ አጼ ሚኒሊክ ወይም ትና እንደዚህ አርደው በልተው እንዲ ከዛ እንዲ ነገሮች ሃይማኖታዊ ጉዳይ አይደሉም። አሁን ለምሳሌ ዶክተር ሮዳስ ልጅሽን ተቆጩ አሏት ድንግል ማለት ሃይማኖት ጉዳይ አይደለም። ይሄ መሰረታዊ ትምህርትም አይደለም። አሁን እንደዚህ ጠንከር ያልሆኑ ጉዳዮች ላይ አንዳንድ ከእይታ አንጻር ስፔኩሌሽኖች አሉ። አንዳንድ ሰዎች በጣም ብዙ ከቤተክርስቲያን ከመኮኘታቸው የተነሳ የሚናገሩ ጉዳይ ይኖራል። አንዳንድ ጉዳዮች ታሪኩ ሀብን አድርጎ የሚሆን ላይ አደርግም ይችላል ግን ምን ይለውጣል? ምን መሰለ፣ ምን ቦጃ እንደዚህ ቪዲዮችን ባትሰራ መልካም ነው። እውነቱን ለምናደር አሁን የልክ መምህር ሮዳ ሳይነት ልጅሽን ተቆጭ ምናምን አድባት ምናምን እነዚህ አንዳንድ ባህላዊ የሆኑ ንግግሮች ሊሆኑ ይችላሉ ሰምታይምስ የእናትነትን ክብር ለመግለጽ በሚል ወይ እሱም የሆነ ሰው ተናግሮ ተቀባይነት አግኝቶ ሊሆን ይችላል። ያ ማለት ምን ሃይማኖታዊ ጉዳይ አይደለም፣ አይረብሽ እንደዚህ አይነት ጉዳዮች ያችን ነገር ወደ ቤተክርስቲያን አምጥተ ስትሰራው አንተ ከውስጥ ሆነ ስትቃወም የአንተ ቪዲዮ ላይ ወስ ማን እንደሚበዛ ዩንክ። ያንን አሁን አንተ ቦጃ ይህንን ተሳስተሃል የምትለኝ የመምህር ሮዳስን ንግግር የሰራሁት ቪዲዮ ላይ ነው፣ ኮመንት ያደረግልኝ ማለት ነው። እሱ ቪዲዮ ላይ አሁን በአጠቃላይ እኔ አጠቃላይ እኔ በምናገረው ቪዲዮ ላይ መናፍቅ አይደለም። ሙስሊሙ እንኳን መቶ የድጋፍ ኮመንት ቢጽፍልኝ ለምንድነው የጻፍክልኝ ማለት አልችልም። አልችልም ዘጠና ዘጠኝ ፐርሰንት አይደለም መቶ አስር ፐርሰንት ፕሮቴስታንቶች መቶ ኮመንትና ላይክ ቢያደረጉልኝ እኔ ምንም የሚመለከተኝ ነገር የለም። እኔ የራሴ መልዕክት ማስተላለፌ ነው። ቦጃ የኛውን ተሳስተሃል የምትለኝ ነገር ካለ ለምሳሌ እንግዲህ እንደ ሜንሽን ያደረግከው የቱን ነው? የመምህር ሮዳስን ቪዲዮ የሰራሁበትን ነው። እንደነዚህ አይነት ቪዲዮዎች እንደነዚህ አይነት ትምህርቶች እኛ ከውስጥ አንድ ብለን እኛ ከራሳችን ከሌላ ተቃውሞ ከሚመጣብን እኛ ከውስጥ ይሄ ነገር ትክክል አይደለም ማለት የማንን ለማመድ ከሆነ አሁንም ወደፊት ትክክለኛ መንገድ ላይ እየሄድን አይደለም። ለምሳሌ መምህር ሮዳስ እንደዛ ሲናገሩ፣ ልጅሽን ተቆጪ ሲሉ፣ ማንን ነው የምትቆጣው? እመቤታችን ቅድስት ድንግል ማርያም ክርስቶስን እኮ ነው። ከዚህ የበለጠ ነገረ ድነትን የሚያፋልስ አለ እንዴ? ልደት ከዚህ የሚበልጥ እኮ የሚያፋልስ ንግግር የለም። ልጅሽን ተቆጪ ክርስቶስ፣ እመቤታችን ቅድስት ድንግል ማርያም ልጇን የምትቆጣ እሱስ ለእናቱ አምላክን እኮ ነው የወለደችው አይደ ነው የምናመልከው አምላክን እኮ ነው የወለደችው። ልጅሽን ተቆጪ ብሎ አንድ መምህር መድረክ ላይ ቆሞ ሲናገር ይሄንን ካልተቃወምን የቱን ነው የምንቃወመው? እስቲ ምንድነው የምንቃወመው? ልጅ ልጅሽን ተቆጪ ያለውን መምህር ካልተቃወምን የቱን ነው የምንቃወመው? የትኛውን ትምህርት እንድንቃወም ነው የምትፈልገው? ልጅሽን ተቆጪው ማለት ምን ማለት ነው? እንደነዚህ አይነት ተረት ተረቶች ከአውደ ምረታችን ላይ ይቁምልን ነው እኔ ያስተላለፍኩት መልእክት። አይ ቦጃ ይህንን ተሳስተሃል የምትለይ ከሆነ አይ ዶንት ኖ በጣም ነው የሚገርመኝ። እና በዚህ ዙሪያ እንደውም ብናወራ ደስ ይለኛል። ልጅሽን ተቆጪው ክርስቶስን የምትቆጣ እንዴ ጌታዬ ብላ የምታመሰግነው ቅድስት ድንግል ማርያምን እኮ እኛ የምናውቃት ጌታዬ አምላኬ ብላ የምታመሰግነው እንደዚህ ነው የምናውቀው ልጇን እንደ አምላክነቱ የምታመሰግነው የምታመልከው እንደዚህ ነው የምናውቃት እንጂ የምትቆጣው በተለይ ስቲል እንደ ህፃን ልጅ አድርገው እኮ ነው እያወሩ የነበረው ማንን ክርስቶስን ግን አይደለም ክርስቶስ እኮ በአብ ቀኝ ያለ እንዴ፣ እንዴት ነው ቀለል አድርገን የምናየው? እንደነዚህ አይነት ትምህርቶችን እኛ ራሳችን ከውጪ ሳይሆን እኛ ራሳችን ካላወገዝን ማን እንዲያወግዝልን ነው የምንፈልገው? ትክክል አይደለም ማለት ያለብን እኮ እንደነዚህ አይነት ትምህርቶች ናቸው። የዘላለም ህይወትን አያሰጥም። ትክክል ነው። እንደዚህ አይነት ተረቶች እየተወራ በጣም ብዙ ሰዎች እየሳቱ ነው። ወደ ክርስትናው አያቀርባቸው፣ ወደ ስጋውና ደግሞ አያቀርባቸውም። እንደነዚህ አይነት ትምህርቶች ትውልዱን ያዘናጋል። ለማለት ነው ያንን ቪዲዮ የሰራሁት እኔ አሁንም ይቅርታ አድርግልኝ እዚህ ጋር ያላችሁ አንድ ሺህ ሰው ይቅርታ አድርጉልኝ እኔ መምህር ሮዳስ በተናገሩት ንግግር ላይ ሀንድረድ ፐርሰንት ፕላስ አልተሳሳትኩም አሁንም ቢሆን ማለት ነው እንደነዚህ አይነት ትምህርቶችን እኛ ከውስጥ ካልተቃወምን በስተቀር ሌላው ከውጭ ካራገበልን በኋላ እኛ ማደባበስ የለብንም እኛንን መቃወም ያለብን በመጀመሪያ ደረጃ ስህተቱ ምን መሰ ነው? አንደኛ እኛ የፕሮቴስታንቶችን የፕሮቴስታንት ቃላትን መጠቀም ያለብን አይመስለኝም። ለእኛ አንዳንድ ጉዳዮች ፕሮቴስታንት ተረተረቶች ናም እያሉ የሚሰጡን ስም አለ። እኛ ክርስቲያኖች ነን፣ እነሱ የሚጠቀሙትን ቃላት ልንጠቀም አይገባም። አሁን ይሄ ልታስተካክለው ይገባል። እንዲህ አይነት ተረተረቱ፣ ይሄ ፕሮቴስታንታዊ ማይንድ ሴት አያስፈልግም፣ ነገራችለን። ኦርቶዶክሳዊ ጭንቅላት ነው የሚያስፈልገን ሲናገር እንዲህ ይላል ህግ በሙሴ ተሰጥቶ ነበርና በሙሴ ተሰጥቶ ነበርና፣ ይዘው ህግ የሚባለው በሙሴ ነው የተሰጠው። መካከለኛ እጅ ራሱ እግዚአብሔር በእጁ አልሰጠም። ለምን? የእግዚአብሔር ዓላማ ለነርሱ ህግ ሳይሆን ጸጋ ነው። ምክንያቱም እግዚአብሔር እስራኤልን ከግብፅ ያወጣው በህግ ሳይሆን በበጉ መታረድ፣ ለምሳሌ በበጉ መታረድ። ዮኒዬ የመጀመሪያው ቤት ስቶ፣ ሁለተኛ ደግሞ እንዳልክ ሁለተኛው ቤት ቢሆን አባዬ አባዬ ይልሃል ዮኒ አባዬ አባዬ ልጅ ማለት ነው። ከዛ ወይዬ ልጅ ስትለው ደሙን በጉበንና በመቃል ላይ ቀቡት ተብሎ ነበረ ቀብተዋል እንዴ የሆን አባዬ ሲል አው ቀብቻሉ። ያድነን ይመስላል ምንም አላውቅም። ቀባ ስላሉኝ እንጂ ምን ዝም ብዬ ነው የቀባውት። አልክ እንዳልክ ከዛ ልጁ ይጠይቀዋል እንዳልክ ልጅ አባቴ ሆይ ቀባ እንዴ የበጉን ደም ሲል አው ቀብቻለሁ። ሌትስ ወርሺፕ እናም ልክ የትኛው ምድን ነው መስላችኋል ሁለቱም ናቸው የምድኑት። ለምን መልአኩ ሲመጣ የሚያየው ደሙን እንጂ የሰዎቹን መልካምነት አይደለም። ዛሬም ሰይጣን ሲመጣ ማለት ዛሬም ሰይጣን ሲመጣ ሞት ሲመጣ መጥቶ የሆኒ የ15 ዓመት እንዲያርጓል የዛሬ ዓመት እንዲያርጓል ብሎ ኃጢአትህን ድካሜን ሳይሆን እግዚአብሔር ማለት መላእኩ የሞት መላእኩ ሰይጣን መጥቶ የሚያየው እርሱን ሳይሆን በአንተ ግንባርና የፈሰሰውን ደም ነው። ስለዚህ ማንም ሊቋቋም በማይችል ስልጣናትን ሁሉ በገፍፈው ኃይላትን፣ ስልጣናትን፣ ዙፋናትን፣ ጌትነትን ሁሉ ድል በነሳው በልጁ በክርስቶስ ኢየሱስ ደም ግንባር በሱ ታትሟል አይታል ደሙ ሲቀቡት ሁለት መቃን አንዱ ጉበን ነው ያለው፣ እንዲህ በፊደል ነው ያለው። በፊደል ደግሞ በዕብራይስጥ ስምንተኛው አልፋቤት ነው። ስምንተኛው አልፋቤት በዕብራይስጥ ሕይወት ማለት ነው ሕይወት ማለት ነው። ስለዚህ በፊደል ሲባል ጌታ ኢየሱስ ክርስቶስ ምን ይላሉ? በሩ እኔ ነኝ ሲል ቅድም ፓስተርዬ እንዳለው ወደ አብ መግቢያው ሕይወቱ ደም ተቀብተን የገባንበት ሕይወት ማለት ነው ኢየሱስ ክርስቶስ ነው። ጥልቅ ብለን የገባንበት የማንወጣበት በሩ የተዘጋበት። ስለዚህ እንደዚህ ብዬ እነግራቸዋለሁ። ልክ የፋሲካውን በግ መብላት አለባቸው። በጉን ቶሎ ቶሎ አድርጎ መብላት አለባቸው። እየበሉ ግን አይቆሙ፣ አሸንፍጠው ነው አሸንፍጠው ነው የሚበሉት። ለምን? በነጋተው የፋሲካ በዓል አለ። ዛሬ በጉን በደንብ አድርገው በልቶ መውጣት አለባቸው። ስለዚህ ከዘራቸውን በ ው ይዘው የሚወስዱትን እቃ በእጃቸው ይዘው ነው በጉን የሚበሉት። በጉ ምን መሆን አለበት መሰለ ተበልቶ ማለቅ አለበት። በጉን በልታችሁ ጨርሱ ይላል። ኢየሱስን በልታችሁ ጨርሱት። የበላችሁት በግ ነው ረጅም ያስኬዳችሁ። ኢየሱስን ተማሩ። ያለ ኢየሱስ ምድረ በዳው ላይ ከሄዳችሁ ትሞታላችሁ። በጉን የበላ መንገድ ላይ እግሮ አያብጥም። በጉን የበላ መንገድ ላይ እባብ አይነድፈውም። በጉን የበላ በጉን የበላ መንገድ ላይ አይራቆትም። ለምን በጉ ከሲራ ከግብፅ እስከ ከነአን የማስገባት አቅም አለ። ከዛስ በኋላ ከዛስ በኋላ በጉን በልተው ወጡ። ለምን ከበጉ ደም የተነሳ ነው የወጡት። ስለዚህ አይታል ሲና ድረስ እስኪደርሱ ሲና ድረስ እስኪደርሱ የሆንዬ በሙሴ ላይ አጉረምርመዋል። በእግዚአብሔር ላይ አጉረምርመዋል። አንድ ሰው አልሞትም። አንድ ሰው አልሞትም። ለምን የወጡት በበጉ ደም እንጂ በሕግ አይደለም። ሕግ የተሰጠው ሲና ላይ ነው። ይህንን እንግዲህ እስራኤላውያን ያልቻሉትን ነው እኛ ሀገር እኛ የኦሪትን እንትንን ኪዳንን ይዘን ምናምን ማይመለከትን አህዛብ አህዛብ ሕግ አይመለከተው ሮሚ ምዕራፍ ዘጠኝ ላይ ሲናገር የህግም መሰጠት አባቶችም ኪዳንም ቢሆን ልጅነትም ክብርም የመቅደስም ስርዓት ለእነርሱ ናቸውና የተስፋውም ቃላት ለእነርሱ ናቸው። የእነርሱ ነው፣ የኛ አይደለም። ይዘቁባል። ህግ የኔ ነው ብትል ለምን እንደሆነ ታውቃለህ? እነርሱ አንዲት ህግ ሰንበትን አክብር የሚለው ነጠላ አጣፍቶ ቸርች መሄድ አይደለም። አይሁድ ጋር ታልሙድም ይባላል። ታልሙድ ማለት የቶራ ወይም የታናክ ኮሜንታሪ ማለት ነው። ኮሜንታሪ ነው። አይሁድን ሰንበትን አክብር የሚለው ትእዛዝ አርባ ታልሙድ አለው አርባ ትእዛዝ አለው። በሰንበት ቀን የሚገርም ነገር እነሱ ጋር ቀዳሚ ነው ሰንበት። በሰንበት ቀን ሊፍት በእጃቸው አይነኩም፣ ከሚስቶቻቸው ጋር አያድሩም፣ ቢዝነስ ዲል አያደርጉም። ብራዘር ኪፓ ያደርጋሉ። ኪፓ ያደርጉና ኮፍያ ምንን ሪፕሬዘንት እንደሚያደርግ ታውቃል? የእስራኤላውያን በዚሁ ልንገራቸው። ኪፓ ማለት ኮፍያ ሲያደርጉ እኔ አሁን የሆኑ ያን ኮፍያ አርጎ ባይ እንዳልክ ያንን ኮፍያ አርጎ ባይ ምን እንደሚመለከቱ ታውቃል? ከኛ በላይ ከኛ ከራሳችን በላይ ትልቅ አምላክ አለ የሚል ሪፕሬዘንት ነው የሚያደርጉት ያህዌ አለ ጆሆቫ አለ ብለው ነው የሚያምኑት ከዛ ጣሊት ያደርጋሉ ጣሊት እቺ የምትለበሰዋን ማለት ነው ሲጸልዩ የሚያደርጉት እሱ ምን እንደሆነ ታውቃል በአንተ ኃይልና በአንተ ቅድስና ነው የምንወጣው የምንገባው የሚል ልብስ ነው የሚለብሱ በፍርሃትና ብንጋጥ ያቺ ጣሊት ከዛ 613 ጊዜ ነው ጥልፉ የተጠጠለፈው ማለት ያቺ ጥልፍ ምንደሆነ ለሙሴ የተሰጠው 613ቱ ህግ ማለት ነው የጣልሙድ ህግ ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር ለወጋችሁ ስትሉ የሚለው ታልሙድ ይላል የእግዚአብሔርን ቃል ትሽራላችሁ የሚለው ቶራን ነው ለዛ ነው መጽሐፍ ሲናገር ሚ ይህን ሙሴ በህግ የጻፈለትን ነቢያትን ትንቢት የተናገሩትን የናዝሬቱን ኢየሱስን አግኝተነዋል አለ ሄዶ ፊልጶስ ለእንድሪያስ ማለት ለናትናኤል ማለት ነው ስለዚህ ምንድን ነው ህግ አስገዳጅ ስምን አትችለውም አትችለውም 613 ሕጉ 612ቱን አድርገ በአንዱ ከወደቅ ያዕቆብ እንደሚናገረው በህግ ሁሉንም ጠብቆ በአንዲቱ የወደቀ በሁሉ ፉርሽ ይሆናል ይሁን በአካል ባትተኛ ከሴት ጋር በሀሳብ ትተኛለህ ስለዚህ እያንዳንዱ በቀኑ ሰው አንድ ከሶስት ሺህ በላይ ፊሊንጎችን ለኔርቸር እና ለኔቸር ምን ያደርጋል? ግብረ መልስ ፊድባክ ይሰጣል። በዚህ ሁሉ ውስጥ አጥያትን ታስባል። ህግ ሊያጸድቅ አይችልም። ለምን መሰለህ? ህግ ይገድላል፣ ጸጋም ይገድላል ህግ የሚገድለው አንተን ነው። ኃጢአትህን ቆጥሮ ነው ህግ የሚገል ጸጋ ግን የሚገል ለኃጢአት ነው። የሚገል ለኃጢአት አክቲቭ እንዳትሆን ይገድልሃል። ህግ ኃጢአትን ቆጥሮ ሲገል፣ ጸጋ ግን ለኃጢአት አክቲቭ እንዳትሆን ለዘረኝነት አክቲቭ እንዳትሆን አንተን ዊክ ያደርጋል፣ ሽባ ያደርጋል። ጸጋ ለኃጢአት ላይሰንስ አይሰጥም፣ እንደፈለገን እንድንኖር አያደርግም። በጽድቅ በቅድስና እግዚአብሔርን በሚመስል ህይወት እንድንኖር ያደርገናል። ጸጋ ማለት ለአንድ እንደነገርኳቸው ኮደራት ነው። ኮደራት ኢትዮጵያ ውስጥ ቡጋቲን ብትይዝ የመንግስት ነው፣ አታቅራራ አታራሩ የመንግስት መኪና። የእግዚአብሔር ጸጋ የእግዚአብሔር የእግዚአብሔር ጸጋ ሰው በዛለት፣ ጸጋ የሞላብሽ ጸጋ የሞላበት ከተባለ ያ ሰው ደካማ ነው ማለት ነው። ስለዚህ ህግን ጠብቅ አትጸድቅም ወዳጅ። ህግ ለምን መሰለ? በህግ ለመጽደቅ ከፈለክ ማለት ነው እግዚአብሔር ንጹህ እንደሆነ እግዚአብሔር ጻድቅ እንደሆነ መሆን አለብህ። ስለዚህ ህግ ይገላል ጸጋም ይገላል። ከዛስ? ህግ ይቆጥራል ጸጋም ይቆጥራል ህግ የሚቆጥረው ምን እንደሆነ ታውቃለህ? ኃጢአትህን ይቆጥራል። ጸጋ ግን ስለ አንተ ኢየሱስ የሰራውን የመስቀሉን ስራ ይቆጥርልሃል። ስለዚህ በህግ ነህ ወይስ በጸጋ ነው? በህግ ነው። ከዚህ በኋላ አራት ደቂቃ ብቻ አልጠቀም፣ ከአርባ ስድስት ነው፣ ከሀምሳ ጨርሳለሁ። ይኸውላችሁ ህግ ይቆጥራል፣ ኃጢአትህን ይቆጥራል። ጸጋ ደግሞ ጽድቅህን ይቆጥራል። ስለዚህ በህግ ነው መሆን የምትፈልገው? በጸጋ አትችልም። ለዛ ነው ጌታ ኢየሱስ ክርስቶስ መጽሐፍ እኮ ሲናገር ይላል ህግ በሙሴ ተሰጥቶ ነበርና ነበርና ካለ ፓስቴንስ ነው የሆን አልቋል፣ ጊዜው አልቋል። ብራዘር የደርግ ወታደር የደርግ ሻለቃ የፈለገ ቢያቅራራ አንድ የብልጽግና መንግስት እንትን ምንድነው የሚባለው፣ ይሄ ታጣቂ በሽመል ይገርፈዋል። ለምን ሲዝኑ አይደለም ፋኖ ፋኖ እያለ የድሮ ዘፈን እኔ ሌላ ፖለቲካ ሳይሆን ፋኖ ፋኖ የሚል ድሮ ዘፈኑን እየዘፈነ ማለት ነው። ዘፈኑን እየዘፈነ ሊያቀራራ ይችላል እንጂ በፍጹም ምንም ሊሰራ አይችልም። የድሮ ና ደማሙ ደማሙ እያለ እየዘፈነ ምናምን ከዘራ እንደዚህ አይ እያለ ሊደበድብ ይችላል እንጂ ምንም አቅም የለውም። ህግን፣ በዚህ ዘመን አቅም የለው። ለምን ኢየሱስ ያለ ህግ ሊያጸድቀን የመጣ የህግ ሁሉ ፍጻሜ ነው። አንተ መፈጸም ያቃተ ለዛን መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ አምስት ቁጥር 17 ላይ ሲናገር፣ እኔ ህግና ነቢያትን ለመሻር የምጣው ይምሰላችሁ፣ ህግን ልፈጽም እንጂ እስከ መቼ ህግ እስክትፈጸም ድረስ አንዲት የውጣት አልፍም። ኢፍ ስቴትመንት ነው ሲፈጸም ስያልፋ በአንተ ህይወት ላይ ኃጢአት ብቻ እንዳይቀጥል አይደለም እየሱስ በመስቀል ላይ ያደረገው ህግም እንዳይቀጥል እየሱስ አቆሞታል ጸጋ አይሻልህም ወይ ለምሳሌ ህግ በሙሴ ተሰጥቶ ነበረ ፓስቴንስ ነው ከዛስ በሙሴ የተሰጠው ህግ በመካከለኛ እጅ ነው ከዛም እንደሚል ታውቃል ለመጽሐፍ ቅዱስ ጸጋና እውነት ግን አለና በኢየሱስ ተሰጠ አይደለም ሆነ ነው የሚለው ባይ ዲፎልት ሂምሰልፍ ጋድ ሂምሰልፍ ሆነ ነው የሚለው በሙሴ ሲሰጥ ሙሴ ሰርድ ፐርሰን ነው ህግ እንኳን አንተን ሀይለ ገብርኤል ክንፈ፣ ገብርኤል እየሰማሽ ነው። ወለተ ማርያም እየሰማሽ ነው። እንኳን አንቺ ህግ ጠብቀች ልትጸድቂ፣ ህጉን የተቀበለው ሙሴ በአንድ ስህተት ድንጋዩን በአለት ሁለቴ አድርሶ ሞት መቶት ወድቋል። ሁለት ሰውን ነው ኢያሱና ካሌብ ነው የገቡት። በህግ ልትጸድቁ አትችሉ፣ በህግ ልትጸድቁ አትችሉም። በክርስቶስ ጸጋ እኛ ያቃትንን ኢየሱስ መጣና እኛን ወክሎ ሲፈጽም እግዚአብሔር እኛ እንደፈጸምነው አድርጎ ተቀበለን። ስለዚህ ጸጋው ይሻላችኋል። ህግ ይሻላችኋል። ጌታ ኢየሱስ ክርስቶስ ያደረገውን ነገር ተመልከቱ ተመልከቱ ጌታ ኢየሱስ ክርስቶስ መስቀል ላይ መጣ፣ ሞተ፣ መስዋዕት ሆነ፣ ራሱን አሳልፎ ሰጠ። ራሱን አሳልፎ ሲሰጥ መጽሐፍ ቅዱስ ምን ይላል? እኛ በእርሱ ሆነን አይታ በክርስቶስ ውስጥ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ባለፈው እንዳልኳቸው ቢም ባላንስ የሚባል አለ ፊዚክስ ላይ ቢም ባላንስ ለምሳሌ እዚጋ ዮኒ ሲቀመጥ እዚጋ ዮኒ ተመጣጣኝ ኪሎ ያለው ሰው ወይም በደንብ ዥዋዥ ይሰራ መቆም አለበት፣ አይታል። አሁን እግዚአብሔር ሚዛን ላይ ሙሴን ሲያስቀምጠው ኃጢአተኛ፣ ዳዊትን ሲያስቀምጠው ኃጢአተኛ፣ ኢየሱስን ሲያስቀምጠው ስለአንተ ግን እግዚአብሔርና ኢየሱስ ያሉት ጽድቅ እኩል ነው። ስለዚህ በኢየሱስ ስራ በአንድ መንፈስ ወደ አም መግባት አለን ብሎ ኤፌሶን ምዕራፍ 219 ላይ የእግዚአብሔር ቃል የሚናገረው ያን ነው። በጣም ኢንካሬጅ አደረጋቸዋል። ዮኒ የፈለገ ህዝብ ይነሳብ፣ የፈለገ ትውልድ ይነሳብ፣ አይቴል ዩ ብራዘር እኛ ከእግዚአብሔር ቀጥሎ ከጎን ነን፣ እኛ ከእናንተ ጋር ነን፣ ከአንተ ጋር ነን። ስለዚህ የፈለገ ነገር ይኸውልህ፣ እግዚአብሔር ይኸውልህ። ዳዊት ምን እንዳለ ታውቀዋል። እንዳልታወቅ ሁልጊዜ እግዚአብሔርን በቀኜ ቆሞ አይዋለሁ። እግዚአብሔር በቀኝ ይቁምል ማንንም አትስማ። ስለ አንተ ሕይወት እግዚአብሔር ፊት የሚጠይቁ ሰድቦ ሰድቦ ስድብ ገርቦ ገርቦ ያበቃል። የሚገርብ እኮ አለ። እንደነገርኳቸው ስድብ ቴካዌ አታድሩ። ምግብ ከማክዶናልድ ከፒዛሃት ምናምን ስድብ ምግብ ቴካዌ አድርጉ እንጂ ስድብ ቴካዌ አታድሩ። ማንንም እንዳሰማ አምላክ አባት በእግዚአብሔር ዙፋን ፊት የምትቀሙ አንተነ ጸልዩልኝ። ምና እየጸለይንል ነው። ከወሰንክ ወስን፣ አብረን እንሄዳለን። ሞትም ቢሆን አብረን እንቀምሳለን። እኛ ከአንተ ጋር እንጸልይላለን፣ እናበርታል ወደኋላ የለም ብራዘር ባቡር ወደፊት ነው የሚሄደው። እኛ አረንጓዴና እንትን ሰማያዊ የተቀባ የኢትዮጵያ ታክሲ አይደለን። እኛ ባቡር ነን። ወደፊት ነው የምንሄደው። በየኬላ ጉርድ ሾላ መገናኛ ምናምን አንቆም። ወደፊት ነው ገንጥለን የምንሄደው። የተገጠመል የጣሊያን ጀኔተር አይደለም። የጣሊያን ያረጀ ጀኔተር ራስሬ እንደዚህ በትንቢት የሚነሳ በመዝሙር የሚነሳ በእንትን ኖ ኖ ኖ ኢየሱስ ሲባል ጸጉሩ ይቆማል። ለምን? የህይወቴ ዋና ጉዳይ ነው። ውድ ተከታታዮቻችን በተከታታይ የምንለቃቸውን ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰንብት።